አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ከእኔ አልሐምዱሊላህ ሁሉ ሰላም ከእናንተ ጋር እንዴት ነው? ዛሬም በድጋሚ በአላህ ፈቃድ በክፍል አስራ ሁለት የአረበኛ የእጅ ጽሁፍ ትምህርት ይዤላችሁ ብቅ ብያለሁ ማለት ነው ውዶቼ። ኢንሻአላህ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው ውዶች። ኢንሻአላህ ያው ዛሬ እንግዲህ ይዤላችሁ የመጣሁት ክፍል አስራ ሁለት ሀርፈልታ ምን አይነት ፊደል ናት እና ደግሞ ከዚህ በፊት አይተናል። ቅርጿን ምናምን ማለት ግን በሀርካል ቀሲር በሀርካት ጠዊላ በሸዳ በተንዊን ስትመጣ አወለል ከሊማ አወለል ከሊማ ማለት የመጀመሪያው ንግግር ላይ፣ ወሰጠል ከሊማ መሀል ላይ ስመጣ፣ አኸረል ከሊማ መጨረሻ ላይ ስመጣ ምን አይነት ሀርካ እንደሆነች የምናይ ይሆናል ማለት ነው። እንግዲህ እዚህ ጋር ለማስታወስ ያክል አልሐርካት ጠዊላ የሚለው ነው አሊፍ ዋው ያ ነው። አልሓርካት ቀሲራ ፈትሓ ከስራ ዱማ ስኩን ነው። አሸዳ እችናት የሸዳ ምልክት ማለት ነው። አተንዌን ፈትሃተይን ከስራተይን ዱማተይነ ማለት ነው። እዚ ጋ አወለል ከሊማ አለ ወሰጠልከሊማ አክረል ከሊማ ማለት ነው። እዚ ጋ ደግሞ ሓርፍ ታለች ሃርፍታ ወሰጥ ላይ ስትመጣ አር ስትመጣ ምን ዓይነት ፊደል እንደሆነች አብረን የምናይ ይሆነን ማለት ነው። እዩ እንሻ ላ እሺ ያው እንግዲህ እንደምትመለከቱት ሀርፍ ታ መጀመሪያ ላይ ስትመጣ፣ የመጀመሪያ ፊደል ላይ ስትመጣ ምን አይነት ሀርካይዛ እንደምመጣ እኒያ ማለት ነው። እንደዚህ ሁና ትመጣለች ማለት ነው። ታ እንደዚህ ሁና ትመጣለች። አረፍተ ነገር እንስራባት እስኪ፣ በታ ተዕመል ብለን እንጻፍ ማለት ነው። ተ መል እዚጋ አወለል ከሊማ ስመጣ ተ ዒ ዓይን ኖ ተ መል ተ መል ተ መል። ጅታ አወለል ከሊማ ማለት ነው መጀመሪያ ላይ ስመጣ ልክ እንደዚህ ሁና እያችሁ መጣችሁ። ወሰጠል መካከል ላይ ስመጣ ደግሞ ታ እንዴት ሆና ትመጣለች? እንደዚህ ሆና ማለት ነው፣ እንደዚህ ሆና ትመጣለች። አረፍተ ነገር የተከለም የተከለም ምናት ማለት ነው። የተከለም እዚህ ጋ እያችዋታ እንዴት ሆና መጣች? እንደዚሁ ሆና መጣች ማለት ነው። እየቆጠረ ነው አይደል የተከለም እዚህ ጋ እንደዚህ እቺ የእናት የእናት እቺ እዚህ ጋ እያቸው አታ እንደዚሁ አመጣች ውሰጥ ላይ ስትመጣ ማለት ነው። ሻሻው ብዙም አይለይም ልበል። እዚህ ጋ ደግሞ መጀመሪያ ላይ ስትመጣ ማለት ነው። አክረል ከሊማ ታ ስትመጣ እንዴት ሁና ትመጣለች? እንደዚህ ሁና እንደዚህ ሁና ልትመጣ ትችላለች። እዚህ ጋ እንዲቀጥላ ማለት ነው። እንግዲህ አክረል ከሊማ እንደዚህም ሆና ልትመጣ ትችላለች። የማይቀጠል ፊደላ የተናለ ስድስት የማይቀጠል ፊደላቶች እንዳየናቸው እነሱ ጋር ስትመጣ ከዳልጋ ከዛ ራ እነሱ ጋር እንደዚህ ስትመጣ እንደዚህም ሆና ልትመጣ ትችላለች ራሷ እንደዚህ ሆና ብቻ ራሷ ማለት ነው። እንደዚህ ሆና ልትመጣ ትችላለች። አልያ ደግሞ ደሞ እንደዚህም ሆና ልትመጣ ትችላለች። መጨረሻ ላይ ስትሆን ማለት ነው። አልያ ደግሞ እንደዚህም ሆና ልትመጣ ትችላለች ማለት ነው። በእንደዚህ መልኩ ሁሉ ልመጣ ትችያለች። መጨረሻ ላይ ስትሆን ነገር ግን ከኋላ ቅጥያ የሚቀበል ፊደል ጋር ከመጣች እንደዚህ ሆና ነው ትመጣው ማለት ነው። አኺረል ከሊማ እንደዚህ ሆና ትመጣለች ማለት ነው። እስኪ እንስራ። አዘት አዘት አያቸው። አሁን እዚህ ጋር ዛል ቅጥያ የማትቀበልናት እሷ ከፊት ለፊቷ ምንም አይነት ነገር የማቀጥልናት እንደዚህ ሆና ትመጣለች። እዚህ ጋር አች ኤክስ ናት አዘ እንደዚህ ሁና ትመጣለች ማለት ነው። አዘት አዘት፣ አያችሁ አዘት፣ ያኒ እዚህ ጋር ዳል ዛል እንዳየናት ባለፈው ደርሳችን ላይ እንዳየናት ማለት ነው። መጀመሪያ ላይ እንዳየናት ቅጥያ ማትቀበል ፊደል ስለሆነች አትቀጠልባትም እንደዚህ ሁና የምትመጣው ማለት ነው። ነገር ግን ቅጥያ የሚቀበል ፊደል ቢሆን ትቀጠል ነበር ማለት ነው። አያችሁ

ተዓዚም ታ እዚጋ በፈትሓ ማለት ነው። ተዓዚም ተዓዚም ታ በተታ በፈትሓ ማለት ነው። ታ በክስራ ደሞ ትምስሕ ትምስሕ ኣያች በክስራ ማለት ነው። በዱማ ደሞ ኣኒ ሓርካት ቀስራ ማለት ፈትሓ፣ ከስራ፣ ዱማ ስኩን ነውና ማለት ነው። በዱማ ደሞ ቱዕ ሰር ቱዕ ሰር ዱዕሳር እቺ ዓይናት ማለት ዱዕሳር። በስኩን ደግሞ ሲት ሩን ሲት ሩን ሲት ሩን እዚጋ ያቹ ስኩን ነው ማለት እዚጋ የሚታየው ስኩን ነው። እዚጋ የምናየው ዱማ ነው። እዚጋ ከስራ ፈትሓ አሁን አሁን ደግሞ ምን ሰራው በምንድን ነው? በአልሐርካ ጠዊላ እስኪ ከተመቸኝ ይጻፍ እሺ። አሁን ምናየው በምንድን ነው? በሀርካ ጠዊላ ታን እናያለን ማለት ነው ታ ታ የ ታ የ ታ ዘጋ በዓሊፍ ስኩን ማለት ነው። ታ ፈታሊ ስኩን ታ ሳብ ናርጋ ታየ ታያ ይሆናል ማለት ነው በዋው ሱኩን ደግሞ እናያ ይ ዋው መድ ወይንም ሱኩን ማለት ነው በዋው መድ ደግሞ ስናይ ቱጂሩን ዋውና ቱጂሩን ቱ ጅሩን አየቱ ታዱማወሱኩን ሳብ እናደርገዋለን ማለት ነው። ምንው ሀርካት ጠዌላ ሳብ የሚደረግ ረዛም የሚደረግ ነገር ማለት ነው። አሁን በያና ያለን ደግሞ ማለትም የቲሙን ቲ ቅርታ እዚጋ ሰአሆኖ ይቺ ከላይ ያለች ኤክስ ነው የቲ ቀያኔ የቲ እዚጋ ያለች ማለት ነው። እኛም ፈልጋት እችን ነው የቲ ሙን የቲሙን የቲሙን ያፈታየ ታክስሪያ ስኩንቲ የቲ ሚንዱማቴኒሙን የቲሙን ይሆናል ማለት ነው። አሁን ደግሞ የምናየው በምንድን ነው? አሁን የምናየው በተንዊን ነው። ኢንሻላህ አሁን የምናየው በእንትን ነው፣ በተንዊን ማለት ነው። እዚጋ ቁወተን ቁወተን ታፈታተኝተን ቁወተን ተን አያችው ቁወተ ነበር የሆነው ሀርካ ቀሲራ ቢሆን ማለት ነው። እዚጋ ቁወተን ቁወቱን፣ እዚጋ ዱማናት ማለት ቁወቱን ታዱማተኝቱን ቁወቱን ሆነ፣ እንደዚሁ ነው ማለት ነው። እዚጋ በከስራ በተኒን ከስራ ደግሞ ቁወቲን ታክ ስራ ቴኒቲን ቁወቲን ቁወቲን ይሆናል ማለት። አሁን የምናየው በሸዳ ነው ማለት ነው። ይህንኑ ራሱን እንትንላለን። ቁወተን ቁወተን ቁወ ቁወተን ተንተን ተን ተን ጠበቅ እናደርገዋለን፣ ረገጥ እናደርገዋለን ማለት ቁወተን። በዱማ ደግሞ ስናይ ቁወቱን ቁወ ቁወቱን፣ እኔ ቃፍን ሳይሆን የምናጠብቀው እኔ ቃፍን አጠብቁኝ። ቁወቱ ቁወቱ ቁወቱ ቱ የሚለው ላይ ጠበቅ ይደረጋል ማለት ነው። በከስራቴን ደሞ ስናይ ቁወቲን ሸዳምን ጊዜም ከላይ ናት ማለት ነው። ቁወቲን ቁወቲን ቁወቲን ቲን ትጠብቃለች ማለት ነው እዚጋ ታ ይጠብቃል ታድመው ይጠብቃል ታፈታው ይጠብቃል ማለት ነው። እና ይህን ይመስላል የዛሬው ደርስ ማለት ነው። አሃ እንግዲህ መረከዝ ያለባችሁ እነዚህን ነው ማለት ነው። ቀይ ቀለም ንቀይርና እነዚህን እችን ረክዙ ታ መጀመሪያ ከሊማ ስትመጣ ምን አይነት ሀርካ ይዛ ንመጣው? እንደዚህ ሁና ነው የምትመጣው ማለት ነው። ታ ለመጻፍ ስትሞክሩ ማለት ነው። ተዕመል ተመል አያችሁ። ታ ወሰጠል ከሊማ ስመጣ ደግሞ እንደዚህ ሆና ነው የምትመጣው ማለት ነው። ያኒ ከዚህም ከዚህም ትቀጥላለች ማለት ነው። አኸረል ከሊማ ስመጣ ደግሞ ከዚህ ትቀጥላለች ከዚህ ጋር አትቀጥልም። አኸረል ከሊማ እንደዚህም ሆና ትመጣለች እንደዚህም ሆና እንደዚህም ሆና ልትመጣ ትችላለች። ታ ማለት ነው እነዚህን ትይዛለች እና ግን አኸረል ከሊማ አትቀጥልም። እንደዚህ ትሆናለች። ከዚህ ጋር አትቀጥልም ስል መቀጠል ካለ ትቀጥላለች። ነገር ግን መጨረሻ ንግግር ስለሆነ እንደዚህ ሆኖ ነው የሚመጣው ማለት ነው። ከዚህ ጋር ይቀጥላል ማለት ነው። እና ይህን ይመስላል እንግዲህ የዛሬ ደርሳችን። እንሻላ በሌላ ደርስ እስከምንገናኝ ድረስ መልካምን ሁሉ መኝላችኋለሁ። ለዚህ ቻናል አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይ ማድረግን አትርሱ ማለት ነው ውዶች። ይ ከጎኔ ሁናችሁ ለምታበረታቱኝ ደግሞ ከልብ አመሰግናለሁ ማለት ነው።